የፊታችን ጥቅምት ዘጠኝ ነው። መገኘው ደግሞ ቦሌ ገርጂ ሆተ ብርሃን ቅድስት ማርያም ቤተክርስቲያን ኦርቶዶክሳዊ ወጣት የተሰኘ ጉባኤችን ጥቅምት ዘጠኝ በቦሌ ሆተ ብርሃን ቅድስት ማርያም ቤተክርስቲያን ይደረጋል። የኮሪደር ልማት እንገባለን ቤት ቤት ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይሄ መልእክት በጣም ብዙ ለሚሆኑ ክርስቲያኖች እንዲደረሱ ሁላችሁም በደንብ ኮፒ ሊንክ በደንብ ሪፖስት በደንብ ሼር ማድረጋችሁ እንዲደረሰ እንደ እግዚአብሔር መልካም ፈቃድ የኦርቶዶክስ የወጣት ጉባኤያችን ጥቅምት ዘጠኝ በቦሌ ወላተ ብርሃን ቅድስት ማርያም ቤተክርስቲያን ይደረጋል እና ጥቅምት ዘጠኝ ከቀኑ 10 ሰዓት ጀምሮ ሁላችሁም ክርስቲያኖቶች ወንድሞች በገርጂ ማርያም እንዳትቀሩ፣ ሁላችንም ፕሮግራማችን እዛ ይሁን። ይሄ መልእክት ለምትወዷቸው ክርስቲያኖች ወንድሞች ሁላችሁ ሼር አድርጉላቸው። እወዳቸዋለሁ ቃል ተጽዕኖ ስለፈጠረባቸው ነው። ኮሜንት ሴክሽን ላይ ቁጭ ብሎ የሚያዳምጡት የሚማሩት፣ ከኛ የተጻረረ ኔጌቲቭ ሐሳብ ይዘው ተቀምጦ ሳለ ፀያፍ የሆነ ቃላትን ሁሉ ሳይቀር ቁጭ ብሎ የሚጽፉት የነሱ ትልቁ ጥማትና ፍላጎት ምንድን ነው መሰላችሁ? እንደዚህ ትላለህ ምናምን ብለን ብሎክ እንድናደርጋቸው ምን እንድናደርጋቸው ነው የሚፈልጉት። አናደርግም እንጂ መተው። የሚፈልጉትን ይጻፉ ይማሩ። አባቴ ጳውሎስ ኢየሱስን የሚጠሩ ሰዎችን እያሳደደ ነው። ክርስቶስ ልቡን ይነካ። ስለዚህ እዚህ ኮሜንት ሴክሽን ላይ ተቀምጦ ምንም ፀያፍ ነገር እንይናገሩ ክርስቲያኖች ሪፕሌ እንዳታደርጉላቸው። ኦኬ፣ ሪፕሌ የምታደርጉላቸው ከሆነ ያለ እነሱ ትልቅ ሳቲስፋክሽን ነው። ሲቀጥል፣ ብሎክ እንዳታረጓቸው፣ ሚውት እንዳታረጓቸው። ብሎክ ስለማታደርጓቸው ስለማታደርጓቸው ደጋግሞ መጥፎ ነገር የሚጽፉት ምክንያቱም የሆነ በሚጽፉት ነገር የሆነ ሪስፖንስ ስለሚፈልጉ ማለት ነው። እኛ ደግሞ እንደዚህ አይነት ነገር ሪስፖንስ ለመስጠት we are not ready. ፕሮቴስታንቶች ወንድሞች እኛ በክርስቶስ ፍቅር እንወዳቸዋለን። ልባችሁ እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። እኛም በክርስቶስ ፍቅር ስለምንወዳችሁ ያንን እውነተኛውን ጌታ እንድታገኙት የሁልጊዜ ጸሎታችን ነው። ሁልጊዜም ደግሞ እንጠራለን። ወንጌል የሚሰበከው ሰዎችን ለማብሸቅ አይደለም። ለምሳሌ እኛ እዚህ ተቀምጠን ፕሮቴስታንት የሆኑ ሰዎችን ለማብሸቅ ብለን ምንናገረው ንግግር የለም። ወንጌል ሰዎችን ለማሰማር፣ ወንጌል ሰዎችን ለመመለስ፣ ወንጌል ሰዎችን ለማነጽ ነው የሚሰበከው። ስለዚህ በቻልነው አቅም ሰዎችን ከማብሸቅ ሙድ ወጥተን ሕያው የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቃል እንሰብካለን። ኦኬ። ይህንን ቃል ስንሰብክ ደግሞ ራሱን የሚያዞረው አረፋ የሚደፍቆ ሰው ካለ ምንም ማድረግ አንችልም። በቃ ያ ሰው ኔጌቲቭ የሆነ ኮሜንቱን ይጻፍ፣ እኛም ደግሞ የክርስቶስ ኢየሱስን ወንጌል እንሰብካለን። አለቅ እና ልክ እንደ ዛሬው የኮሪደር ልማት እንገባለን በሀሰት ትምህርቶች ላይ፣ የሀሰት ትምህርቶችን እናፈርሳለን ልክ እንደዚህ ይሄ አሁን ለምሳሌ ዛሬ ያነሳ ነው ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል ሰው ሰራሽ ትምህርት እናፈርሰዋለን እናፈርሳለን። የሐሰት ትምህርትን ለመፍረስ ለማፍረስ ምንም አይነት ርህር የለንም። ጌታ ይርዳን። በመጽሐፍ ቅዱስ ማስረጃዎች በደንብ አድርገን እናፈር እሺ፣ ሁላችሁ አንድ ጊዜ እናፈርሳለን እያላችሁ ጻፉ። ሁላችሁ እናፈርሳለን እያላችሁ ጻፉ። የኮሪደር ልማት እንገባለን ቤት ቤት አቅጣጫዎች፣ የኮሪደር ልማት እንደምንገባ ነገራችኋለሁ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ በሚል የሐሰት ትምህርት እንገባለን፣ የኮሪደር ልማት። በትምህርተ ሥላሴ ዙሪያ ባለው የፕሮቴስታንት የሐሰት ትምህርት የኮሪደር ልማት እንገባለን፣ እናፈርሳለን፣ እናፈርሳለን። ኦኬ። ክብር ለእግዚአብሔር ብቻ በሚል የሐሰት ሰው ሰራሽ ትምህርት ቅዱሳንን ለማግለል ተብሎ በተቀመጠ ትምህርት ዙሪያም የኮሪደር ልማት እንገባለን፣ እናፈርሳለን። እኛ ጸባችን ከሐሰት ትምህርት ጋር ነው። የኛ ጸብ ሰው ሰራሽ ከሆኑ ትምህርቶች ጋር ነው እንጂ ከፕሮቴስታንት ወንድምቶቻችን ጋር አይደለም። እናንተን እንወዳችኋለን፣ በመጽሐፍ ቅዱስ የማስረጃ ግን ትምህርታችሁን እናፈርሰዋለን። እና ቢ ሬዲ። እዚሁ ውስጥ ያላችሁ ክርስቲያን የሆናችሁት ወንድሞች አዲስ የለቀቁት ቪዲዮ አለ፣ በዚሁ አካውንት ሁላችሁም እየገባችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። እንደ እግዚአብሔር መልካም ፈቃድ ጥቅምት ዘጠኝ ትልቁ ጉባኤ ይኖረናል። እና ጥቅምት ዘጠኝ የሚኖረን ጉባኤ ሁላችሁም ሁላችሁም እንድትገኙ በሎል እግዚአብሔር ስም ጋብዛለን። ቪዲዮ በጣም ብዙ ለሚሆኑ እህት ወንድሞቻችን እንዲዳረስ ሁላችሁ በደንብ ኮፒ ሊንክ፣ በደንብ ሪፖስት፣ በደንብ ሼር በማድረግ ክርስቲያን የግዴታችሁን ተወጡ። እሽ፣ የእኔ ተወዳጆች፣ እና በጣም ነው ምወዳችሁ። ምናምን ምናምን ምናምን እስካሁን አብራን ቆየና፣ በጣም በጣም ቆየን። ኤኒያው ከሰሞኑ በተከታታይ በሆኑ ሀሳቦች ዙሪያ እንገባለን እና ይህን አካውንት ይህንን ኦርቶዶክሳዊ ወጣት የሚል የቲክታክ አካውንት ፎሎ ያላደረጋችሁ ቶቹ ወንድሞች ሁላችሁን ፎሎ አድርጉት፣ ሁላችሁን ፎሎ አድርጉት እና የተለቀቀውን ቪዲዮ ሁላችሁን በደምብ ሪፖስት፣ በደምብ ሼር፣ በደምብ ኮፒ ሊንክ አድርጉት። እሺ፣ እወዳችኋለሁ እና እንግዲህ ብሬክ ላረግነው ምናምን ምናምን እስኪ አሁን እንደዚህ ድርቅ ብ እያሉ አይደለ? እስኪ ምን ልጠቀም። እስኪ አሁን ጥሩ ካፌ ነው ያሉት። እስኪ ኮሚቴ ሊዛት ነው ምን ምን። እስኪ ምን ትጋብዝኛለህ? ምን ይሻለኛል? ምን ይሻለኛል ጋይስ? አይ እኔ ትንሽ እያመመኝ ስለሆንኩኝ ያመመስጋሻይ ስፕሪስ ሻይ ይሻለኛል። ቀና የእኔ ተወዳጆች እወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ከሰሞኑ ተከታታይ በሆኑ እርሶች እንገባለን። ደህና ሆኑልን። እሺ፣ ይሄ ሁለተኛው አካውንት ነው። ይሄ ሁለተኛው አካውንት ነው። ሁላችሁ እየገባችሁ በደንብ ፎሎ አድርጉት እሺ፣ ፎሎ ያላደረጋችሁት ሁላችሁ ፎሎ አድርጉት። ሁላችሁ የፊታችን ጥቅምት ዘጠኝ ነው። መገኛው ደግሞ ቦሌ ገርጂ ሆተ ብርሃን ቅድስት ማርያም ቤተክርስቲያን ኦርቶዶክሳዊ ወጣት የተሰኘ ጉባኤ ብፁዕ አባታችን አቡነ ህርያቆስ፣ የምንወደው መምህራችን ልሳነ ክርስቶስ መምህር ጳውሎስ መልካስላሴ፣ እንዲሁም መምህር መጋቢ ሃይማኖት ተስፋዬ ሞሲሳ፣ ዘማሪ ዲያቆን ፍሬዘር ደስታለኝ፣ ዘማሪ ዲያቆን ብስራት የሚገኙበት ብዙ ወጣት እንዲሁም የእድሜ ገደብ የሌላቸው ኦርቶዶክሳውያን የሚገኙበት ትልቅ ጉባኤ ተዘጋጅተዋል። ይህን ጉባኤ ያዘጋጀው ፈለገ አትናቴዎስ መንፈሳዊ ማህበር ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማህበራት ፍቃድ ያለው ተቋም ነው። ስለዚህ ይህንን ኦርቶዶክሳዊ ወጣትና የፈለገ አትናቴዎስ መንፈሳዊ ማህበርን ምክንያት አድርጋችሁ ማስታወቂያ ለምትሰሩ ሰዎች ሽልማት አዘጋጅተውላችኋል። ሽልማቱ ሰርፕራይዝ ነው ተብሏል። ስለዚህ ሁላችሁም ኦርቶዶክሳዊያን የፈለገ አትናቴዎስ መንፈሳዊ ማህበርን ሎጎና እንዲሁም ኦርቶዶክሳዊ ወጣት የሚለውን ኮንሰፕት አንድ ላይ አጣምራችሁ ማስታወቂያ በመስራት አንድም መርሃ ግብሩን አስተዋውቁ፣ ሁለትም ከዚህ አሸናፊዎች ዝርዝር አንዱ ሆነው ከብፁ ሊቀጳጳሳችን ዘንድ ያን ውድ ስጦታ ተቀበሉ። ወንድማችን ፈለገ አትናቴዎስ እንወድሃለን። ጥቅምት ዘጠኝ በቦሌ ገርጂ ማርያም አይቀር ብፁዕ አባታችን አቡነ ሕርያቆስ የምንወደው መምህራችን ልሳነ ክርስቶስ፣ መምህር ጳውሎስ መልካስላሴ እንዲሁም መምህር መጋቤ ሃይማኖት ተስፋዬ ሙሲሳ፣ ዘማሪ ዲያቆን ፍሬዘር ደስታኔን፣ ዘማሪ ዲያቆን ብስራት የሚገኙበት ብዙ ወጣት እንዲሁም የእድሜ ገደብ የሌላቸው ኦርቶዶክሳውያን የሚገኙበት ትልቅ ጉባኤ ተዘጋጅተዋል። ይህን ጉባኤ ያዘጋጀው ፈለገ አትናቴዎስ መንፈሳዊ ማህበር ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማህበራት ፍቃድ ያለው ተቋም ነው። ስለዚህ ይህንን ኦርቶዶክሳዊ ወጣትና የፈለገ አትናቴዎስ መንፈሳዊ ማህበርን ምክንያት አድርጋችሁ ማስታወቂያ ለምትሰሩ ሰዎች ሽልማት አዘጋጅተውላችኋል። ሽልማቱ ሰርፕራይዝ ነው ተብሏል። ስለዚህ ሁላችሁም ኦርቶዶክሳውያን የፈለገ አትናቴዎስ መንፈሳዊ ማህበርን ሎጎ እና እንዲሁም ኦርቶዶክሳዊ ወጣት የሚለውን ኮንሰብት አንድ ላይ አጣምራችሁ ማስታወቂያ በመስራት አንድም መርሃ ግብሩን አስተዋውቁ፣ ሁለትም ከዚህ አሸናፊዎች ዝርዝር አንዱ ሆነው ከብፁ ሊቀጳጳሳችን ዘንድ ያን ውድ ስጦታ ተቀበሉ። ወንድማችን ፈለገ አትናቴዎስ እንወድሃለን። ጥቅምት ዘጠኝ በቦሌገርጂ ማርያም አይቀር